የሉቃስ ወንጌል ምዕራፍ 3 ጢባሪዮስ ቄሳርን በነገሰ በ15ኛ የቱ ዓመት ጴንጤናዊው ጲላጦስ በይሁዳ ሲገዛ ሄሮድስም በገሊላ የአራተኛው ክፍል ገዥ ወንድሙ ፊልጶስም በኢጡርያስ በጥራኮኒዶስም አገር የአራተኛው ክፍል ገዢ ሊሳኒዮስም በሳብላኒስ የአራተኛው ክፍል ገዢ ሆነው ሳሉ ሐናና ቀያፋም ሊቃነ ካህናት ሳሉ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 በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። ኢየሱስም ሊያስተምር ሲጀምር ዕድሜው ሰላሳ ዓመት ያህል ሆኖት ነበር። እንደ መሰላቸውም የዮሴፍ ልጅ ሆኖ የኤሊ ልጅ የማቲ ልጅ የሌዊ ልጅ የሚሊኪ ልጅ የዮና ልጅ የዮሴፍ ልጅ የማታቲው ልጅ የአሞጽ ልጅ የናሆም ልጅ የኤሲሊም ልጅ የናጌ ልጅ የማአት ልጅ የማታቲው ልጅ የሰሜይ ልጅ የዮሴፍ ልጅ የይሁዳ ልጅ የዮናን ልጅ የሬስ ልጅ የዘሩባቤል ልጅ የሰላትያል ልጅ የኔሪ ልጅ የሚልኪ ልጅ የሃዲ ልጅ የዮሳ ልጅ የቆሳም ልጅ የኤልሞዳድ ልጅ የኤር ልጅ የዮሴ ልጅ የአልዓዛር ልጅ የዮራም ልጅ የማጣት ልጅ የሌዊ ልጅ የስምዖን ልጅ የይሁዳ ልጅ የዮሴፍ ልጅ የዮናን ልጅ የኤልያቄም ልጅ የሜልያ ልጅ የሜይናን ልጅ የማጣት ልጅ የናታን ልጅ የዳዊት ልጅ የኢሴይ ልጅ የኢዮቤት ልጅ የቦኤዝ ልጅ የሰልሞን ልጅ የነአሶን ልጅ የአሚናዳብ ልጅ የአራም ልጅ የአሩኒ ልጅ የኤስሮም ልጅ የፋሬስ ልጅ የይሁዳ ልጅ የያይቆብ ልጅ የይስሐቅ ልጅ የአብርሃም ልጅ የታራ ልጅ የናኩር ልጅ የሴሮህ ልጅ የራጋው ልጅ የፋሌቅ ልጅ